ባለ ትዳር የሆኑ ወንዶች ላይ የምትንጠለጠሉ ሴቶች በእውነት ነው የምላችሁ፣ ይፍረድባችሁ። በቃ ፈጣሪ ይፍረድባችሁ። በየትኛውም እምነት ያላችሁ ሴቶች ባለትዳር ወንድ ላይ ተንጠልጥላቸው የሰው ትዳር የምትበትኑ ሴቶች እያወቃችሁ ሆን ብላችሁ ነው። ባለትዳር እንደሆነ ታውቃላችሁ። ልጅ እንዳለው ታውቃላችሁ። በእኔ ህይወት አይደለም እንደ አይነት ብዙ አሉ፣ ብዙ ሺ ሚዲያ ይወጣም ያልወጣም

ብሯን በላርቶ ጨረርቶ ጨራርቶ ካረገ ያገፈ በኋላ ሌላ ቀምጥ ሌላ ሚስት እንዲያለችው ነገራት። አረ ውሽማ ምናምን እንዴት ስትለው ነበር፣ ደሞ ስታፈረ በኋላ እዚህ ውሽማ ያረግ ሚስት ይተዳር ያለው እንደዚያ ያረግ፣ ምናልባት አግብቶ ይሆናል እንጂ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ወዲናይ፣ የተከበራችሁ የቻናሌ ተከታታዮች ወደ ቤተሰቦች እንኳን ሰላም መጣችሁ። እንዴት ናችሁ? ልኝ በያላችሁበት ሰላማችሁ ዝት ተረፈ ይበለኝ። እንደው ለቻናሌ አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዲያትረሱ። እና አሱ ዩቲዩብ እያለቃቀሰች ነው። በእኔ የደረሰው በእናንተ እንዳይደርስ ተማሩ፣ ሰውን አትመኑ። ብሬን ጨራ አርሶ እንግዲህ ወደ ኢትዮጵያ ከሄደች አንድ ሁለት አመት እንደዛ ሊሆናት መሰለኝ። ብሬን ጨራ አርሶ ምንም እንደሌለኝ ሲያውቅ ሚስት እንዳለው ነገራኝ። በእኔ የደረሰው በእናንተ እንዳይደርስ እያለች እያለቃቀሰች ነው። እንግዲህ እኔ እንጃ፣ ውሸትም እንዲሁ አላሁ አለም። በሚዲያ የሚመጣ ነገር እኮ እውነትና ውሸቱ አያስታውቅም፣ አለ ዝም ብ ሲጎርፍ አይተናብረን ንጎርፋል እንጂ ማለት ነው። ለማንኛውም እንደዛም በዋ እየፈሰሰ ነው። ዞሮ እኔ እንጃ ብቻ እንግዲህ እውነት ከሆነ ዞሮ ያሳዝናል እና ማነው የሚታመነው? እኔ እንጃ። ልጅም አለች፣ ልጅ አባት ነው። እንዴት ነው? ብዙ አልከታተላል፣ እንዲሁ አንዳንድ ጊዜ ነው እንጂ ማለት ነው። በየቀኑ የምትለቀውን ቪዲዮ አልከታተላትም። ያው አንዳንድ ጊዜ በፊት በተለይ ዩቱብ ሳል ከፍት እከታተላለሁ ነበር። አሁን ዩቱብ ከከፍት ኮዲንጓ ቢዚ ስለመሆን ብዙ ሰው ያለ ሰው መኖር አይችልም። ሰው ለሰው በሽታም ቢሆንም መድኃኒትም ነውና ና ስለዚህ፣ ማንጋ ነው የሚኖረው እሺ። እና እያለቃቀሰች ነው ምስኪን፣ ስታሳዝናለች የእውነት። አስቀምጣ አሱን ፊት ለፊት እየጠየቀችው ነበርና፣ ስለዚህ እውነታውን ነው የምትፈልጊው። እውነታእናሞ የዜና ቃላት ነው። እና በትዳሩ ደግሞ ብዙ አመት ቆይቶ እንደዚህ ያለ ነገር ሲመጣ ይከብዳል። ደግሞ ብዙ አመት ስትቆዩ ገንዘባችሁ ይቀላቀላል ብዙ ነገራችሁ ስለሚቀላቀል ለመለየት ራሱ እንኳ ይከብዳል ማለት ነው። እና ብቻ አላህ ሱብሃነሁ ወተዓላ ሁላችንንም ከመክዳያትም ከመከዳያትም

ለጊዜ ውስጥ እስከምትመጭ ነው እንጂ አንቺ ሆነሽ ባልተ ቤቴ ይበልሽና ልብሽ ይረጋጋ። እና ይከብዳል፣ የእውነት እሰብ ውስጥ ምን እንደሚፈርስ አሁን፣ እሷ እና እሱ ተጣሉ ማለት እኮ ትዳራቸውም፣ ገንዘባቸውም፣ ልቦናቸው ሁሉ ነገራቸው ነው በቃ ፍርስርስ የሚለውና እና አላህ ይጠብቀን። ያረቢ፣ ከዚህ ሁሉ ዘላለማ ብቻ መኖር ይሻላል። እና ስለዚህ ከመክዳያትም ከመክዳያትም አላህ ይጠብቀን። እና እያለቃቃች ነው ሁለተኛ ሚስት የምትደረጉ ሰዎች ሆን ብላችሁ አውቃችሁ ባሌን ቀማችሁኝ አላህ ይፋረድያችሁ እያለች ነው ማለት ነው እርግማኑ ይደርስ ይሆን እንዴ ይደርስ ይሆን አይደርስም አይደርስም አይደርስም ምናልባት ባለዚ ሆነ ወንጀ ሳያችን ይደርስባት ይሆን እንዴ እርግማኑ እንዴ አይደርስም እንዴ እሷም ጠሮባት እንዲሆነ ይታወቃልና ከጠረረብልን ረዘቅ ብላ እንዲሆነ ማለት ነው ስለዚህ ያኔ ባልሽን እንመውቀስ ያለብሽ ማለት ነው። ያችን ያየቱ እንግዲህ አትወቀስም ሂድ ወባ ነው የሚሆነው መቸም እንጂ ያኔ ማታበሰለማይሆን እና ወንዶች እሷ በፊት ውጭ ሀገር ነበረች። እዚህ የት ነበረች? እዚህ ዱባይ ነበረች መሰል። እሷ ከዛ የዛኔ ነው መሰል እሶ ያገባው ማለት ነው። የዛኔ እሷ ግብቶ ፏፏቴ በትንሽ ሲል ቆይቶ ጠብቋታል። እሷ ደግሞ ባልየዋ ታማኝ ይሁን ምንም ነገር የማያታለው ብላ ገንዘቧንም ልቧንም ሁሉንም ሰጠ አታከርማ። አሁንም እንግዲህ እንደምትወራው ነው እሷ እኔ ያላየሁትም አላ አሁን ብሬን ቀማምቶ በላልቶ የጨረሰ ጊዜና ሌላ ሚስት ሌላ ቀምጥ እንዲ ያለው ነገረኝ፣ እያለች ነው እንግዲህ። እኔ ምኑን አወቅኩ ብላችሁ ነው እና እኔ ሌላ ነገር አላላችሁም። አላህ ይጠብቀን ከሁሉም ነገር ማለት ነው፣ ከማስመሰልም ከአስመሳይ ሰዎች ገባራቸው እና አላህ ይጠብቀን። የእውነት እውነት እኮ አለው። እንደዚህ የሆኑ ብዙ ልጆች የሚጎዱ ሰዎች አሉና በተለይ ሴቶች ማለት ነው ያኔ ወንዶችስ እንደዚህ ቢደርስባቸው እንኳ ይቋቋሙታል። ኃይለኛ ናቸው፣ በምንም አይበገሩም። ሴቶች ግን የሆነ ያኔ ከልባችን በደምብ ስለሆነ የምናምነው የሆነ ነገር ሲመጣብን አንችልም፣ እንጎዳለን ማለት ነው እና ብዙ ሰዎች የእውነት የእውነት ታሪክ እየደረሰባቸው ነው እና አባ ይጠብቀን። ለማንኛውም ለቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ሰው ወዳችሁ ሰብስክራይብ አድርጎኛ፣ በረታቱኝ ወዳችሁ ዋየ ነባሮችም ላይ ሼር ማድረጋችሁን እንዲያትረሱ እና አላህ ይጠብቃችሁ። የመዲያም ቅመሞች በስደት ያላችሁ በተለይ እኛ እኛን ነው የሚያጠቃን ነገር ማለት ነው እና ሁላችንንም አላህ ይጠብቀን። ከከሀዲ ሰው ማለት ነው ታማኙን ሷሊውን ለቤተሰቦችም ለጎረቤቱም ለሀገሩም እንዲሁም ለሁሉም ነገር ታማኝ ለፋጠሪውም ታማኝ የሆነውን እሱ መቶታል እኮ የሚቸግረዋል ይስጣችሁ፣ ቅመሞች ይስጠናረ እንደዚህ የሚያስመስለውንማ ያረቅልን እኛ ልባችን ሽንኩርትን አንችልም፣ እና ሰው ምናም ነው ቶሎ ብለን ሰው እናምናለን። ችግሩ ሲመጣብን መቋቋም አንችልም ይከብደልና በዛ ላይ በስደት ቆይተን ስንሄድ ብዙ መከራዎችን ስለምናሳልፍ ልባችን ስስነ የሚሆነውና አላካ አስመሳይ ሰዎች አላይ ይጠብቀን። ዛሬ ይህን ይመስል ነበር። ቪዲዮ እስከ መጨረሻ ድረስ ስለተከታተላችሁ ከልባ አመሰግናለሁኝ። ላይክ ሼር፣ ሰብስክራይብ ማረጋችሁን እንዲያትረሱ። ወሰላሙ አሌይኩም ወራህመቱላህ ወበረካቱ። የአላህ ህዝረትና ረህመት አይለያችሁ በያላችሁበት፣ ሀገራችን ሰላም ትሆን ባይ። ባይ ሁልጊዜ ያደረጋችኋለሁ።